በስም አብ ወወልድ ወመንፈስ ቅዱስ አህዱ አምላክ አሜን ጥቅምት አምስት የሚነበብ ስንክሳር ዕረፍቱ ለሊቀ ጳጳሳት ጳውሎስ ጥቅምት አምስት በዝች ቀን የቆስጥንጥንያ ሊቀ ጳጳሳት አባ ጳውሎስ አረፈ ይህም ቅዱስ ከእርሱ አስቀድሞ በቆስጥንጥንያ አገር ሊቀ ጳጳሳት ለነበረው ለአባ እለ እስክንድሮስ ደቀ መዝሙሩ ነው። አባ እለ እስክንድሮስም በሞተ ጊዜ በእርሱ ፈንታ ይህ አባት አባ ጳውሎስ ተሾመ። በጵጵስናውም ወንበር በተቀመጠ ጊዜ የአርዮስን ወገኖች ከቆስጠንጠንያ አገር ከአውራጃቸው ሁሉ አውግዞ አሳደዳቸው። ንጉሥ ቆስጠንጢኖስም ከሞተ በኋላ ልጁ ሁለተኛው ቆስጠንጢኖስ በቆስጥንጥንያ አገር ላይ ነገሰ። ወንድሙ ቆንስጣ በሮሜ አገር ነገሰ። ይህም ቆስጠንጢኖስም አሪዮስን ይወደዋል፣ በረከሰች ሃይማኖቱም ያምናል። ቅዱስ አባ ጳውሎስም አርዮሳውያንን አውግዞ እንዳሳደዳቸው ሰምቶ እጅግ አዘነ። አባ ጳውሎስንም ከእንግዲህ የአርዮስን ወገኖች ተዋቸው፣ አታውግዛቸው አለው። እርሱ ግን ንጉሥን አልሰማውም። ስለዚህም አባ ጳውሎስን ከቆስጥንጥንያ አገር አሳደደው። እንዲህም ሆነ፣ ከእርሱ አስቀድሞ ከእስክንድሪ አገር አባ አትናቴዎስን አሳዶት ነበርና፣ በሮሜ አገር በሊቀ ጳጳሳት በቅዱስ አባ ዮልዮስ ዘንድ ሁለቱም ተሰበሰቡ። እርሱም በመልካም አቀባበል በፍቅር ተቀበላቸው። ወደ ንጉሥም ወደ ሁለተኛው ቆስጠንጢኖስ እንዲህ ብሎ መልእክታትን ጻፈላቸው። እነርሱ እውነተኛ የተማሩ አዋቂዎች፣ ሃይማኖታቸውም የቀናች ናቸው፣ ልትቀበላቸውም ልታከብራቸውም ይገባል። ሊቀ ጳጳሳቱም አባ ጳውሎስና አባ አትናቲዮስ ወደ ንጉሥ ቆስጠንጢኖስ በደረሱ ጊዜ የመልእክቱን ደብዳቤ ሰጡት፣ አነበባትም ከሮሜው ሊቀጳጳሳት ቃል የተነሳ ፈራ። ተቀብሎም በየቦታቸው በሹመታቸው ወንበር አኖራቸውና ጥቂት ቀኖች በእነርሱ ላይ ታገሰ። ከዚህም በኋላ ሁለተኛ አሳደዳቸው። እነርሱም ወደ ሮሜ ሊቀ ጳጳሳት ዮልዮስ ተመልሰው ንጉስ በእነርሱ ላይ ያደረገውን ሁሉ ነገሩት። ሊቀ ጳጳሳት ዮልዮስም ወደ ወንድሙ ወደ ንጉስ ቆንስጣ ይዟቸው ገብቶ ወንድሙ ቆስጠንጢኖስ በእነርሱ ላይ ያደረገውን ነገረው። ይህም ንጉስ ቆንስጣ ይቀበላቸው ዘንድ ወደ ወንድሙ መልእክትን ጻፈ፣ እንዲህም ብሎ አዘዘው እኔን አባቶች ካልተቀበልካቸው ከእንግዲህ በመካከላችን ፍቅር አንድነት አይሆንም። ሊቀ ጳጳሳቱም እንዲሁ ሁለተኛ ደብዳቤን ጻፈ። ንጉስ ቆንስጠንጢኖስም የወንድሙን የንጉስ የቁንስጣንና የሊቀ ጳጳሳቱን መልእክት ተቀብሎ ወደ ሹመታቸው ወንበር መለሳቸው። ንጉስ ቆንስጣም በአመፀኞች እጅ ከተገደለ በኋላ ያን ጊዜ ቆንስጠንጢኖስ አባ ጳውሎስን ወደ አርማንያ አገር አጋዘውና በዚያ ጥቂት ቀን አሰረው። ከዚህም በኋላ ከአርዮስ ወገን አንዱን በእስር ቤት በስውር አባ ጳውሎስን ይገድለው ዘንድ አዘዘው። አንዱ አርዮሳዊም በሌሊት ገብቶ አንቆ ገደለው። መላ ዕድሜውም 40 ዓመት ነው። ለእግዚአብሔር ምስጋና ይሁን እኛንም በዚህ አባት ጸሎት ይማረን፣ በረከቱም ከእኛ ጋር ትኑር ለዘለዓለሙ አሜን። የጳጳስ ኪራኮስና የእናቱ ሐና ዕረፍት። በዚችን ቀን የከበረ ጳጳስ ኪራኮስ ከእናቱ ከሐና ጋር ሰማዕት በመሆን በከሃዲው ንጉሥ በኤልያኖስ እጅ ተገደለ ከሃዲው ንጉሥም ይህን ቅዱስ ወደ አደባባይ ባቀረበው ጊዜ ሰዎች አማልክትን እንዳያመልኩ እየጻፈች የምትከለክል ይህች እጅ ትቆረጥ ዘንድ ይገባታል አለው ኪራኮስም ልብ የሌለ ውሻ መልካም አደረግ ካለው ኤልያኖስም ሰምቶ እርሳስ አፍልተው በአፍ ውስጥ እንዲያፈሱት ደግሞ በጋለ የብረት አልጋ ፍም በተጎዘጎዘበት ላይ እንዲያስተኙት፣ ጨውም እንዲነሰንሱበት፣ በመጎተትና በማገላበጥም ሆዱንና ጀርባውን በብረት በትሮች አጥንቶቹ እስኪሰበሩ እንዲደበድቡ ታዘዘ። ቅዱስ ኪራኮስም ይህን ሁሉ ታግሶ በዕብራይስጥ ቋንቋ እንዲህ ብሎ ጸለየ ያሮክስ ለያማውታ ያለክ አስያር አለሜዶር ኤሎሄ ናውና ያዮል ያቤል ቆራም ቤቴል አዶናይ ኤሎሄ ሙታ እያለ ጸለየ። ከዚህም በኋላ ፈትተው በእስር ቤት እንዲያኖሩት እናቱንም ሃናን እንዲያመጧት በጠጉሯም ሰቅለው ሦስት ሰዓት ያህል ሥጋዋን እንዲነጣጥቋት በእሳት እንዲያቃጥሏት አዘዘ። በእሳት ውስጥም እየጸለየች ነፍሷን አሳለፈች። ከዚህም በኋላ ቅዱስ ኪራኮስን አምጥተው እባቦችና እልፍኝቶች ካሉበት ታላቅ ጉድጓድ ውስጥ ይጨምሩት ዘንድ አዘዘ። ሲጨምሩትም ምንም የጎዳው ነገር የለም። ከወታደሮቹ አንዱ ስሙ አድሞን የሚባል የክርስቶስን ማዳናይቱ አደነቀ። ክብር የግባውና በጌታችንም አመነ ንጉሡን ጣዖታቱንም ረገመ። ያን ጊዜም ራሱን በሰይፍ ይቆርጡት ዘንድ ንጉሥ ኤልያኖስ አዘዘ። እርሱም የኪራኮስ አምላክ ነፍሴን ተቀበላት እያለ አንገቱን አስተካክሎ ለሰይፍ ሰጠ። ምስክርነቱንም ፈጸመ። ቅዱስ ኪራኮስንም ከዘይት ጋር ዝፍት ከፈላበት ምጣድ ውስጥ እንዲጨምሩት ሁለተኛም ደረቱን በጦር እንዲወጉት አዘዘ። እንዲህም ምስክርነቱን በእለተ ሰንበት ፈጸመ። ለእግዚአብሔር ምስጋና ይሁን እኛንም በዚህ ተጋዳይ አባት ጸሎት ይማረን፣ በረከቱም ከእኛ ጋር ትኑር ለዘላለሙ አሜን። የእልፍዮስ ልጅ የሐዋርያው ያዕቆብ መታሰቢያ። በዚችን ቀን ደግሞ የእልፍዮስ ልጅ የሐዋርያው ያዕቆብ መታሰቢያው ነው። ዳግመኛም የአይድራዮስ የአዋርስ የሰማዕት አልድራኮስና የአድሮኖስ መታሰቢያቸው ነው። እግዚአብሔርም በጸሎታቸው ይማረን ለዘላለሙ አሜን። አስጀምሮ ላስፈጸመን ለልዑል እግዚአብሔር ክብር ምስጋና ይሁን መቼም መች ለዘላለሙ አሜን። ውድ የሊቃናት ሚዲያ ቤተሰቦቻችን ጥቅምት አምስት የሚነበብ ስንክሳር ይህን ይመስል ነበር። በቀጣይ በአዲስ ክፍል እስከምንገናኝ ድረስ እግዚአብሔር ቸር ያቆየን። መልካም ጊዜ